ሰላምታ የደስተልን የተከበራችሁ አድማጮቻችን፣ የዕለቱን ዜና ይዘንላችሁ ቀርበናል። በራኒኛ አብራችሁን ቆዩ። የዕለቱ ዋና ዋና ዜኖች ላሰማቸው፦ ግብፅ እና ጂቡቲ የቀይ ባሕር አስተዳደር የጎረቤት ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው ተገለጸ። ቻይና ከአሜሪካን ለመግዛት ያዘዘችው የቦይንግ አውሮፕላኖች እንዲመለሱ አደረገች። እነኝን አንድ ባንድ ዳሰስላቸው። ሰብስክራይብና ላይክ እንድታደርጉ አክብሮት እየገለጽን ወደ ዜና እናመራለን። አብራችሁን ቆዩ። ግብፅና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላት የሚጎርብበት ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው የግብፁ ፕሬዚዳንት አደለ አልሲሲ ተናግረዋል። ትላንት ሚያዝያ 15 2017 ዓም ለይፋው የአንድ ቀን ጉብኝት ለጅቡቲ የተጓዙ የነበሩ የግብፁ ፕሬዚዳንት አልሲሲ ከሀገሪቷ ፕሬዚዳንት እስማኤል ጋር መነጋገራቸውን ተናግረዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲ ፕሬዚዳንት እስማኤል በዚህ ንግግራቸው የሱማሌና የሱዳን ጉዳይ ማንሳታቸውንም ጠቅሰዋል። እንደ ፕሬዝዳንት እስማኤል ገለጻ ከሆነ መሪዎቹ የተነጋገሩበት ሌላኛው ቀጠናዊ ጉዳይ ላይ የቀይ ባህርና የኤደን ባህረ ሰላጤ የሚመለከት ነው። አገሪቷ የቀይ ባህርና የኤደን ባህረ ሰላጤ የሚያገናኛቸው የቦምባ ማዶሻ ወሽመጥ በተመለከተ መነጋገራቸውን የጅቡቲ ፕሬዝዳንት አስታውቋል። ይህ የባህር ወሽመጥ በጅቡቲና በኤርትራና በየመን የሚገኝ የስትራቴጂ አካባቢ ነው። ሁለቱም ፕሬዝዳንቶች በዚህ የባህር መሽመጥ የደህንነት ሁኔታ ላይ እንደተወያዩ ገልጸዋል። ወሳኙ የዓለም አቀፍ የንግድ መተላለፊያ በሆነ የቀይ ባህር ነጻ የባህር ንግድ እንቅስቃሴ እንዲኖር ለማስቻል የባህር መረጋጋትን ለማረጋጋት የሚያደርጉትን ትብብር ለማጠንከር እንደተስማሙ ተናግረዋል። የግብፅ ፕሬዝዳንት አብደላይ መርሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠናዊ ወቅት ሁኔታው ላይ በተመለከተ ከጅቡቲ ፕሬዚዳንት ጋር ሰፊ ውይይት ማድረጋቸውን የገለጹት ሁለቱም አገራት በቀይ ባህር ላይ የሚያጋጥማቸው የጋራ ተግዳሮችን በተመለከተ ንግግር ማድረጋቸውን ጠቅሰዋል። ፕሬዚዳንት አልሲሲን በንግግራቸው ወሳኝ የሆነ የዓለም አቀፍ ንግድ መስመሮች ላይ የሚያጋጥማቸው ማንኛውም የደህንነትና በነፃነት የመጓዝ አደጋዎች ላይ በማያሸማ ሁኔታ እንደሚቃወሙ አረጋግጠዋል። ቻይና በፕሬዚዳንት ዶናልድ ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋዊ ምላሽ ሰጥታለች። ከቦይንግ ለመግዛት አዛ የነበሩ አውሮፕላኖች እንዲመለሱ ማድረጉን የአሜሪካን አውሮፕላን አምራች ቦይንግ ኃላፊ ገልጸዋል። በሁለቱም ሀገራት መካከል የንግድ ውዝግብ መባባስን ተከትሎ ለቻይና ታልቆ የነበረው ሁለት የቦይንግ አውሮፕላኖች የተመለሱ ሲሆን ሌላ ሶስተኛ አውሮፕላን እንደሚመለስ ተናግሯል። የግዙፍ አውሮፕላን አምራች ኃላፊው እንደተናገሩት በዚህ ዓመት 50 አውሮፕላኖች ለቻይና ለመሸጥ ታቅዶ የነበረ ሲሆን ገዢዎቹ ግን አውሮፕላን ለመቀበል ፍላጎት እንደሌላቸው ሳይቷል ብለዋል። በፕሬዝዳንት ዶናልድ ትራምፕ ትዕዛዝ አማካይነት በቻይና ምርቶች ላይ 145 በመቶ ታሪፍ መጣሉን ተከትሎ ቻይና ወደ ሀገራው በሚገባው የአሜሪካ ምርቶች ላይ 125 በመቶ ታሪፍ ጥላለች። የቻይና የአጸያፊ ምላሽ ያሰጋጀው ትራምፕ ማክሰኞ እለት በጽህፈት ቤታቸው በሰጡ መግለጫ ከቻይና ጋር ያለው የንግድ ግንኙነት እንደሚሻሻል ተስፋቸውን ገልጸዋል። የተጣለውን ታሪፍ በከፍተኛ ደረጃ እንደሚቀንስ ቢነገርም ነገር ግን ዜሮ እንደማይሆን ተናግረዋል። ነገር ግን የቦይንግ ስራ አስፈጻሚ ቻይና ላይ በተጣለው ታሪፍ ምክንያት ያዘዘችውን አውሮፕላን መቀበል አቁማለች ሲሉ የትረምፕ ውሳኔ ያስከተለው ውጤት ነው ሲሉ ተናግረዋል። ቦይንግ በአሜሪካ ናሉ ገቢዎች ሰባ በመቶ የሚሆኑ የንግድ አውሮፕላኖች በማቅረብ በአገሪቷ ከፍተኛ ምርት ለዋጭ ገበያ የሚያቀርብ ተቋም ነው። ለአውሮፕላኑ ከፍተኛ የገበያ ፍላጎት መኖሩ የተገለጸ ቦይንግ ተገንብቶ ለገበያ ዝግጁ የሆነበትን ቻይና አልቀበልም ያለቻቸው ሰባ አንድ አውሮፕላኖችን ለሌሎች የአየር መንገዶች ለመሸጥ የሚያስችል አማራጭ እየገመገሙ መሆኑ ዋና ስራ አስፈጻሚ ገልጸዋል። በአንድ ውይይት ለአሜሪካን ከቻይና ጋር ስለገባችበት የንግድ ጦርነት በተመለከተ ከፕሬዚዳንት ዶናልድ ትራምፕና ከከፍተኛ ባለስልጣናት ጋር በተደጋጋሚ እየተነጋገሩ መሆናቸውና መግባባት ላይ እንደሚደርሱ ተስፋ እንዳላቸው አመልክተዋል። ረቡዕ ዕለት የአሜሪካን ግምጃ ቤት ኃላፊ ሲኮት ባሎስ በዓለም ገንዘብ ድርጅት አይሜፍ በተዘጋጀ ጉባኤ ላይ ከቻይና ጋራ ወሳኝ የሆነ የንግድ ስምምነት እንደሚደርሱ ተናግረዋል።